እና ውድ ቤተሰቦች የዛሬ ቀን መለያ በኢየሱስ ክርስቶስም ኮመንት ሳይ ነው እየተነጋገሩት፣ እኔ ራሴ ማለት ነው። ሀይሚዬ ጀግና ነሽ፣ ሀይምዬ ጀግና ነሽ፣ በርቺ ሀይምዬ ምን ማለት ነው። ምኑን አውቃችሁ ነው? እኔ ከዚህ በፊት የሚያስፈራራ ሰውዬ ነው ወይኒስ ሌላ ነው? እኔ አላቅም፣ እኔ አላቅም። እናንተ በጣም ምንፈራሁን በኢየሱስም ብሩክኬ እኮ ጠዋት በሰላም ነው ላይፍ ገብቶ በጣም ብዙ ነገር ተጫውቶ የወጣ እናንተ እንዴት ሆኖ ማለት እኔ የሚመስለኝ እውነቱን ልናገር፣ እኔ እግዚአብሔርን ማለት ኮመንት እንደምትሉ ማለት ነው እውነት ነው ብዬ ነው ማስቡ። በቃ ፕራንክ ነው፣ ፕራንክ ነው ብዬ ነው። ፕራንክ ካልሆነ ህልም በሉ። ሃይሚ ከማቸው ቀለበት ታደርጋለች ብላችሁ ታስባላችሁ እናንተ አረ በመድሀነ ለሚሄድ ነው ውሸት መሆን አለበት። ማረኒን ምን መሰላችሁ? እንዴት ነው ማቼ ተነጋግራ፣ ማቼ ተገባብቶ፣ ማቼ ተቀራርቦ ቤተሰብ ታውቆ ቀለበት ተንበርክኮ የሚያደርግለት ውሸት ማድለ ለምናንተ ስትል በእናታቸው ንገሩኝ፣ ላልቅስ ልሳቅ ብቃ አለሪ ተምታብታብኝ ምንም ምለው ነገር ጠፋብኝ። እግዚአብሔርን ነው ምላችሁ ማርያም፣ በጣም አለድ ላይ እንደዚህ ዝብርብር አለብኝ። በጣም ያስከፋኝ ነገር ምን እንደሆነ ታውቃላችሁ? ይህ ነገር በሶስት ቀን በሁለት ቀን ካላለቀ የእውነት በጣም ነው የሚያስጠላ። ማማት እየገባ ነው፣ አመት ባል እየመጣ ነው። ጾም ልፈታ ነው አሁን ሰው ልጅ በቃ ማማቴ ውስጥ ፈጣሪ ነው የምለምነው ሰዓት ውስጥ እንዴት ይሄን ያደርጋሉ የሚለው ነገር በጣም ሲያስበው ነበረ። ማርያምን እና በጣም ነው የምደብሮ ሀይሚ ማለት አሁን አይደለም ሜቢ ከአመት ባል በኋላ ብትሰሩ መልካም ነው። በነገራችን ላይ ሳላልፎ ማልቀረው ነገር የእነሱ ቪዲዮ እየታየ አይደለም። እውነቱ ልናገር ና እነሱ ተከታይ ያላቸው ከዚህ በፊት አራት መቶ ሺ ነው። የነሱ ቪዲዮ የሚታየው ዛሬ ላይ ግን መቶ አርባ መቶ ሀምሳ መቶ ስልሳ ከዚ አልፍ ከዚህ አልፍ እይታ ቪው ራሱ ማለት ነው። ይሄ እንግዲህ እነሱ ሰርቶ የሚኖረው ኢትዮ ብቻ ነው ምን ያደርጉ እውነት ለመናገር አብረሽና ሮታ አላያችሁም እንዴ? ተበጥብጦ ተበጥብጦ ተበጥብጦ መጨረሻ ሲደርሱ ወደ ሰላማችሁ ተመለሱ። በቃ ሰርቶ የፈለጉ ነገር ሲደርሱበት ይኸው ዛሬ ዱባይ እየመጡ ነው፣ እዚህ እየመጡ ነው ዱባይ እና ሀይሚና ብሩኬም፣ እኔ እንደሚመስለኝ በቃ ስራ እየሰሩ ነው። አሁን እንግዲህ መኪና ገዙ። መስራት ያለባችሁ መግዛት ያለባችሁ አሁን ቤት ነው። ቤት ቤት ደግሞ ከኢትዮጵያ ውስጥ ታውቃላችሁ ብያስባለሁ በጣም ከምነግራችሁ ከምባለው በላይ ታውቃላችሁ፣ በጣም ውድ ነው እና ሁለት ካሪ ራሱ ማለት ነው ሁለት ካሬ ራሱ ሀያ፣ ታቃላችሁ ብዬ አስባለሁ። ና ሁለት ካሬ መሬት ቤት የለበትም ካሬ መሬት ብቻ ማለት ነው፣ አምስት ቢሊዮን ነው ተጠየኩት ልግዛ ብዬ እኔ እንደቀላሉ ማለት ነው። ከዛ ትቼ ወደ ገጠር ወጥቼ ገዛ ሁኖ ምላችሁ፣ እሱ ውስጥ አልገባም ግን በጣም ከምነገራችሁ በላይ ውድ ነው እና እነሱ አሁን አላማችሁ እንግዲህ ህይወታቸውን ያሳመሩ ነው ያሉት። እና ውሸት ባይሆን ማለት ነው ሀይሜ አንገቷን እንዲቁርጥ ይደረጋል እንጂ ብሩኬን አጠራም ነበር። ምክንያቱ ይጣላሉ፣ እንደዚህ ነገሮች ውስጥ ትገባለች እና ብትሞት ብትገደልም ብሩኬን አጠራም ነበር እውነት ለመናገር ማለት ነው። ነገር ግን ውሸት ስለሆነ ነው እሷ ብሩኬን ልጠራ የቻለችው። ፕራንክ ስለሆኔ ነው ብዬ ነው ማስበው። ከዚህ በፊት ደግሞ ከጆሲ ጋር አንድ ቪዲዮ ሰርተዋል። ጆሲ ቤት ገብታችሁ ካያችሁ ወይም ደግሞ ገብታችሁ እዩ። ይሄ ሰውዬ ማለት ነው ስሙ ማን ነበር ጠፋብኝ። እንጀት ሚቃጠልና እኛን አቃጥሎን መተው ማለት ነው። ወይኔ ወይኔ ወይኔ ወይኔ ወይኔ ቀለበት አድርጌ ልችላታል እንዴ ልጁታ? ይቺ ልጁታ ትላንትና ከቡታ ጅራ ስትመጣ ከነብሩ ከብሩ ጌጋ ነው ተለጠፈችው እዛ ስትኖሩ ቤተሰብ ወንድሞች አሉ እንዲህ መቼ ተለይታ ነው ያ የተባለ ከዚህ በፊት የተባለ ራሱ በድብቅ ነው። በድብቅ ማታ ማታ ከስንት አንዴ ነው የሚያገኛት የነበረ ሰውዬ ነው። እሱ ነው ወይንስ ይሄ ደግሞ ሌላ ነው? አረሃ የሚገፍር በነገራችን ላይ እኮ ብሩኬ በጣም ይቀልድ ነበረ በዚህ ሰሞን ካስታውሳችሁ ማለት ነው። ፕራንክ ፕራንክ ፕራንክ አንዴ አንዴ አክስት እያለ አንዴ ተፈነከትኩ እያለ በቃ ብዙ ብዙ ብራንክ እያደረገ ነበረና፣ አንዴ ዳኒ ንብድ እያደረገ አይኑ እያስበረከከ ምናምን በቃ ጠገበ። ብሩኬ በእርግጥ ማለት ነው፣ ብራንክ ከሆነ ሃይሚ ዝም ዝም ብላ ብላ ወይኔ ወይኔ ወገቡን አስቆረጠች ልጁ የሚያስመገባቸው ይሆናል። እውነት ካልተመካከሩ ለብሩክ ይሄ ነገር በጣም ከባድ ነው። ወይኔ ሀይሚ ቡራንክ እንዳታራዝሚ በእግዚአብሔር ሀይሜ ነው። በቃ ይሄን ብቻ ነው የጻፍኩት ገብቼ ማለት ነው ኮምንት እዛ ማለት ነው። ሀይሚ ባክሽ ከሆነ የሆነዋል እንዳታራዝሚ፣ በቃ እንዳታራዝሚ ነው አልኳት። ካልተራዘመ ግን ያምራል፣ ከተራዘሜ ነው የሚያስጠላ አመት በዓል በመጣ ሰዓት ላይ በጣም ነው የሚያስጠላ እናቴ መጣልሽ ያለ በመኪና እያለ ብሩክ እየን ያባት ረበበጣሪት ውስጥ ወይኔ መድኃኒት በቃ ውስጤን እየተቃጠለ ነው። እውነቱን ውሸት ነው የሚለው ነገር ግን መቶ ከሰባ አምስቱ ከሰባ አምስት ፐርሰንት ውሸት ነው የሚለው ሀያ አምስት ፐርሰንቱ ደግሞ እውነት ሊሆን ይችላል እንዴ? ከዚህ በፊት የሚያስፈራራ ሰውዬ ነው እንዴ እያልኩ በጣም እንትን እያልኩ ነው እየተገባው ነው እና ግን ኮመንት ሳይ ደግሞ ፕራንክ ነው ፕራንክ ነው ብዬ ነው ማስበው። እንግዲህ ብሮኬ ሰሞኑ እያበዛ ፕራንክ እያበዛ ስለሆነ አይምዬ፣ እንግዲህ በከባዱ ስትመጣ እንዲህ ነው። ግን ብሩኬ በነገራችን ላይ ፕራንክ ሲያድረው አይወድም። ይህ ነገር ሃይሚ ሞቅ ነበረበት ፕራንክ ጋር የምታደርገው ከሆነ ተማካክሮ፣ ካልሆነ በእግዚአብሔር ሀይሚን ሚኮራት በጣፉለት በውስጥ መስመር ማለት ነው። ምክንያቱም ብሩኬ በአንድ ሌሊት ውስጥ ብዙ ነገር ያስባል እንደ ከዚህ በፊት ነገሮች እንዳይበላሹ ካልተነጋገሩ ወይን ሂዳ ነብረት ብቻ። ፈጣሪ መጨረሻቸውን ያሳምርላቸው። ቤተሰቦቼ በጣም ነው በጣም ነው የሚያስጠላ ከሀገር እንወጣለን እንዲህ ሸማግሌ በስባሳ ሲያስጠላ።